ዜና ስፖርት፣ ጤና ይስጥልኝ። ከኤስሪ ፊርዶስ አብደላኪም ነኝ። ቅድሚያ ወዳደረግነው መረጃ እናልፋለን። የዩኤፋ ኮንፈረንስ ሊግ ፍጻሜ ዛሬ ይካሄዳል። ቼልሲና ሪያል ቤትስ የዩኤፋ ኮንፈረንስ ሊግ ዋንጫ ለማንሳት የሚፎካከሩም ይሆናል። የሁለቱ ክለቦች ጨዋታ በፖላንድ ሮክላው ስታዲየም በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ላይ ወይም ስቱዲያችን ከሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ 11 ሰዓት ላይ ይካሄዳል። ቼልሲ ለፍጻሜው ከማለፉ በፊት በግማሽ ፍጻሜው የስዊድኑን ክለብ ጆርጋርደን በድምር ውጤት አምስት ለአንድ በማሸነፍ ለፍጻሜ ማለፉ የሚታወስ ነው። ሌላኛው የፍጻሜ ተፋላሚ ሪያል ቤትስ የጣሊያኑን ፊዮረንቲናን በደርሶ መልስ አራት ለ3 በመርታት በአውሮፓ መድረክ ለመጀመሪያ ጊዜ ለፍጻሜ ደርሷል። ሁለቱም ክለቦች የዩፋ ኮንፈረንስ ሊግ ዋንጫን አንስተውም አያውቁም። ኮንፈረንስ ሊግ በአውሮፓ የክለብ እግር ኳስ በሶስተኛ እርከን ላይ የሚገኘው ከአውሮፓ ሻምፒዮንስ ሊግ ና ከአውሮፓ ሊግ በመቀጠል ነው። የተጀመረውም እንደ አውሮፓውያን አቆጣጠር በ2021 ነው። ዘንድሮ ለአራተኛ ጊዜ የሚካሄደው የኮንፈረንስ ሊግ ከዚህ ቀደም ሮማ፣ ዌስትሀም እና ኦሎምፒኮስ ዋንጫውን ያነሱ ሲሆን አራተኛው ቡድን ማን ይሆናል የሚለው የሚጠበቅም ይሆናል። የሪያል ቤተሰብ አሰልጣኝ ፔሌግሪኒ እና የቼልሲው ማሪስካ በእግር ኳሱ ዓለም ብዙ የሚነገር ታሪክ አላቸው። የ45 ዓመቱ ጣሊያናዊ ማሪስካ እንደ አውሮፓውያን አቆጣጠር በ2011/12 በተጫዋችነት ዘመናቸው በስፔኑ ክለብ ማላጋ በአማካኝነት ሲጫወቱ ያሰለጠኗቸው የአሁኑ የሪያል ቤትስ አሰልጣኝ ፔሊግሪኒ ነበሩ። እንዲሁም ማሪስካ ጫማቸውን ከሰቀሉ በኋላ እንደ አውሮፓውያን አቆጣጠር በ2018-19 ፔሊግሪኒ ዌስትሃም ዩናይትድን በዋና አሰልጣኝነት ሲመሩ ማሪስካ የእሳቸው ረዳት በመሆንም ሰርተዋል። የዛሬው ኮንፈረንስ ሊግ ፍጻሜ የ40 ዓመቱ የቦስኒያ ና ሄርዘጎቬኒያው ኤርፋን ፔልቶ ጨዋታውን በዋና ዳኝነትም ይመሩታል። በተያያዘም የሪያል ቤትስ ዋና አሰልጣኝ ማኑኤል ፔሊግሪኒ ቡድናቸው ዛሬ ምሽት ደጋፊዎቹን ለማስደ ለመደሰት እንደሚሰራ ገልጿል። ለደጋፊው ደስታን ለማምጣት ትልቅ ኃላፊነትና እና በራስ የመተማመን ስሜት ይሰማናል ሲሉም ተናግረዋል። ሰማዮቹ አስደናቂ አቅም ስላላቸው ማክበር አለብን። እነሱ አስደናቂ አቅም ያላቸው ተጫዋቾች አሏቸው ሲሉም አክለዋል። ስለ ጨዋታው ሂደት ሲጠየቁ አሰልጣኙ አስፈላጊውን ነገር ስኬታማ የሚያደርገንን የተለመደውን አጫዋወት መከተል ነውም ብለዋል። ስህተቶችን ለመቀነስ የተቻለንን ማድረግ አለብን። ካልሆነ ግን ዋጋ ያስከፍለናል ማለታቸውም ተገልጿል። የሪያል ቤትሱ አምበል ኢስኮ ቡርና ቸው በምሽቱ ፍጻሜ ጨዋታ ለክለቡ ታሪክ ለመጻፍ በመዘጋጀት ወደ ሜዳ እንደሚገባ ተናግሯል። በቼልሲና በሪያል ቤትስ መካከል ያለው ልዩነት ገንዘብ እንደሆነ በመናገር ወደ ፍጻሜው የምንገባው በተለየ ስሜት ነው ብሏል። በአውሮፓ ታሪክ መስራት እንፈልጋለን። ይህንን ለእኛ የተለየ ጥቅም አድርገን እንወስደዋለን። ሁለታችንም ትልቅ ክለቦች ነን ሲል ኢስኮ ተናግሯል። የሪያል ቤትስ አንበል ሆኖ የአውሮፓ ኮንፈረንስ ሊግ ማሸነፍ ህልም ነው፣ ነገር ግን ተጋጣሚያችንን አሳንሰን ልንመለከተው የማንችለው ነው በማለት አስተያየቱን ሰጥቷል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሪስካ የኮንፈረንስ ሊግ ፍጻሜ ጨዋታ በፊት አስተያየታቸውንም ሰጥተዋል። ኤንዞ ማሪስካ አስተያየታቸውንም እንደሚከተለው ገልጸዋል። የፍጻሜው ጨዋታ አንድ ጨዋታ ነው፣ ምንም ነገር ሊፈጠር ይችላል፣ ማሸነፍ ወይም መሸነፍ ነው ብሏል። ጥሩ የውድድር አመት ነው ያሳለፍነው፣ ነገር ግን ዋንጫውን ማሸነፍ ከቻለን ምርጥ አመት መሆን ይችላል ብሏል። ፍጻሜው እኛ በቂ እንደሆንን የምናሳይበት ጥሩ እድል መሆኑን ማሳያ ነው ብለዋል። ቼልሲ ሁሉንም የአውሮፓ መድረክ ዋንጫዎች ማሸነፍ ይችላል። ይህ ከሆነ ለክለቡና ደጋፊ ኃላፊዎቹ ደስታ የመሆን ምክንያት እንደሚሆንም አምናለው ብለዋል። ወደ ሜዳ ስንገባ እንደምናሸንፍና ራሳችንን አሳምነን መግባትም ይኖርብናል። ሰዎች ስለኛ በተሳሳተ መንገድ ሊናገሩ ይችላሉ። ለእነሱ ትክክል ሊሆን ይችላል። ደጋፊዎች አመቱ ሙሉ ከጎናችን ነበሩ። አቅማችንን እንጠቀማለንም ብለዋል። ባርሴሎና የላሚን ያማል ኮንትራትን አራዘመ። የካታላኑ ክለብ ባርሴሎና የያማልን የወደፊት የሚኖረውን ቆይታ አረጋግጧል። በትላንትና ሁለት ተጫዋቹ በባርሴሎና እስከ 2031 የሚያቆየውን አዲስ የረጅም ጊዜ ውል ተፈራርሟል። በቅርቡ 18 ዓመት የሚሞላው ያማል የፈረመው ኮንትራት ለ6 ዓመት የሚቆይም ይሆናል። እንደ አውሮፓውያን አቆጣጠር በጁላይ 13 18 ዓመት ሲሞላው ከፍተኛ ገቢ ካላቸው ተጫዋቾች መካከልም እንደሚመደብ ዛ አትሌቲክስ ዘግቧል። ያማል በአዲሱ ኮንትራት አጠቃላይ ዓመታዊ ደሞዙ 40 ሚሊዮን ዩሮ የሚያገኝም ይሆናል። ያማል ከዚህ ቀደም በጥቅምት ወር 2023 ውስጥ የተፈረመው ውል በ15 ዓመቱ ሲሆን ለባርሴሎና የመጀመሪያ ቡድን የሊግ ጨዋታ የጀመረ በእድሜ ትንሹ ተጫዋችም ነበር። የ17 ዓመቱ ላሚን ያማል የነበረው ኮንትራት በ2026 የውድድር ዘመን ይጠናቀቅ የነበረ ሲሆን 1 ቢሊዮን ዩሮ የወል ማፍረሻም ነበረው። በ106 ጨዋታዎች ተሰልፎ መጫወት የቻለው ያማል በላሊጋ እና ኮፓ ዲላሬ 18 ጎሎችን በማስቆጠር 21 ለጎል የሚሆኑ ኳሶችን በማቀበል በባርሴሎና ግሩም የሆነ የውድድር ዘመን እንዲሁም በፍሊክ መሪነት ድንቅ ብቃት አሳይቷል። የካታላኑ ክለብ ባርሴሎና በውድድር ዘመኑ የሶስትዮሽ ዋንጫ ሲያሳካ ያማል ቁልፍ ሚና መጫወትም ችሏል። ሌላኛው መረጃችን ማቴዎስ ኩንሃ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራ እንዲያደርግ ፍቃድ አገኘ። ማንቸስተር ዩናይትዶች በተጨማሪ ውል ማፍረሻ 62.5 ሚሊዮን ፓውንድ ሂሳብ አከፋፈል ላይ ኮልቭስ ጋር በንግግር ላይ የነበሩ ሲሆን አሁን ላይ ሁለቱ ክለቦች በክፍያው አፈጻጸም ላይ ከስምምነት እንደደረሱ ተዘግቧል። ቀያዮቹ ሴጣኖች በቀጣይ የተጫዋቹን የህክምና ምርመራ በማጠናቀቅ ዝውውሩን መፈጸምም ይችላሉ። በተያያዘም ማቴዎስ ኩንሃ ከአሰልጣኝ ሩበን አሞሪም ጋር ስኬታማ ለመሆን እንደሚፈልግ ተናግሯል። ሩበን አሞሪም ጥሩ አሰልጣኝ ነው ያለው ማቴዎስ ኩንሃ በቀጣይ ጥሩ ነገር እመኝለታለሁ በማለት ተናግሯል። አሞሬም በፖርቹጋል በነበረው ቆይታ ያሳካውን እንደሚደግመው ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ በጋራ እናደርገዋለን። እሱን ለመርዳት የቻልኩትን አደርጋለሁ ሲልም

የሳውዲ ፕሮ ሊግ ክለብ አልሂላል ለማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ለማዘዋወር ውል ማቅረባቸውን ተከትሎ የ30 ዓመቱ ፖርቹጋላዊ አማካኝ ውሳኔ ለመስጠት 72 ሰዓታት መስጠታቸው ተነገረ። አልሂላል ለብሩኖ ፈርናንዴዝ የመጨረሻ ምላሽ ለመስማት ማለትም ዝውውሩን እቀበላለሁ አሊያም አልቀበልም ብሎ ለመወሰን 72 ሰዓት ውስጥ ማሳወቅ እንዳለበት ተነግሮታል። በሪያድ የሚገኘው ክለብ አልሂላል አሁን ብሩኖ በማንቸስተር ዩናይትድ የሚያገኘውን ሳምንታዊ 2800 ፓውንድ ደሞዙን በአራት እጥፍ በማ ለማሳደግ 700000 ፓውንድ ለመክፈል እና ጉርሻን ጨምሮ በሶስት ዓመት የሚቆየውን ውሉ እስከ 200 ሚሊዮን ፓውንድ ለመክፈል መዘጋጀቱ ተነግሯል። የብሩኖ ተወካዮች ከአል ሂላል ጋር ለተወሰነ ጊዜ ሲነጋገሩ መቆየታቸው ቢነገርም አሁን ላይ አል ሂላል የመጨረሻ የሆነ ውሳኔ እንዲሰጥ ጥያቄ አቅርበዋል ብሩኖ ከተስማማ አል ሂላል ለተጫዋቹ አመታዊ 65 ሚሊዮን ፓውንድ ደሞዝ ለዩናይትድ ደግሞ 10 ሚሊዮን ፓውንድ የዝውውር ሂሳብ ያቀፈውን ውል ለማቅረብም ተዘጋጅቷል። ማንቸስተር ዩናይትድ ገንዘብ ስለሚያስፈልገው ክለቡ የተወሰነ ገንዘብ እንዲያገኝ ምናልባት ፈርናንዴዝ የመለየት ጊዜው አሁን ነው ብሎ ካሰበ እሱ ሊወስን ይችላልም ተብሏል። አልሂላል በሚቀጥለው ወር ለሚያካሄደው የዓለም ክለቦች ዋንጫ ወሳኝ ተጫዋች እንዲኖረው ስለሚፈልግ ፈርናንዴዝ የእነሱ ቁጥር አንድ ኢላማቸው መሆኑም ተገልጿል። ነገር ግን ውድቅ ካደረጋቸው ወደ አስቶን ቪላ ዮሪ ቴልስማን ወይንም ደግሞ የአትላንታው አማካኝ ኤደርሰን ሊያዘዋውሩ ይችላሉም ተብሏል። የአውሮፓ ሻምፒዮንስ ሊግ ፍጻሜ የፊታችን ቅዳሜ ይካሄዳል። የፍጻሜ የተፋላሚ የሆኑት የፈረንሳዩ ሊግ ሻምፒዮን ፓሪሰን ጀርመን እና በጣሊያኑ በሴሪያ በአንድ ነጥብ ተበልጦ ሁለተኛ ደረጃ እንዲያጠናቅቅ ከተገደደው ኢንተር ሚላን መካከልም ይካሄዳል። የፍጻሜው ጨዋታ ግንቦት 23 ቀን 2017 ወይም ሜይ 31 በሙኒክ አሊያንዝ አሬና ስታዲየም ይካሄዳል። ከተጠባቂው የፍጻሜ ጨዋታ በፊት የሁለቱም ቡድን ተጫዋቾች አስተያየታቸውን ሰጥተዋል የፒኤስጂው የፊት መስመር ተጫዋች ኡስማን ዴምቤሌ የሻምፒዮንስ ሊግ ፍጻሜ ተጋጣሚያቸው ኢንተር ሚላን ጠንካራ መሆኑን ተናግሯል ዋንጫውን እናሸንፋለን ብለን እንጠብቃለን ያለው ኦስማን ዴምቤሌ ነገር ግን ኢንተር ሚላን በቀላሉ ማሸነፍ ቀላል አይሆንም ብሏል። ኢንተር ሚላን በጣም ጠንካራ ቡድን እንደሆነ በመግለጽ ኦስማን ዴምቤሌ ዋንጫ ያስፈልገናል፣ ዋንጫዎችን ማሸነፍ እንፈልጋለን፣ ብርቱ ፉክክር እናደርጋለን ማለቱ ተዘግቧል። በተያያዘም የኢንተር ሚላኑ አማካኝ ቦታ ተጫዋች ኒኮሎ ባሬላ ቡድናቸው ከፔሲጂ እኩል ዋንጫ ማሸነፍ እንደሚችል ገልጿል። ኢንተር ሚላን የአሸናፊነት ግምት አልተሰጠውም ነገር ግን ለእኔ 5050 ነው እኛ እዚህ ፍጻሜ ለመድረስ ሁለት የዓለም ምርጥ ቡድኖችን አሸንፈናል ሲል ኒኮሎ ባሬላ ተናግሯል። እያንዳንዱ ጨዋታ የራሱ የሆነ ታሪክ አለው የሚለው ተጫዋቹ ማን እንደሚያሸንፍ አይታወቅም፣ እኛ ማሸነፍ እንፈልጋለን፣ ዋንጫውን ማሸነፍ ይገባናልን ብሏል። ቤንጃሚን ፓቫርድ በበኩሉ ሻምፒዮንስ ሊግ በዓመቱ መጀመሪያ እያስቀመጥነው ግብ ነው፣ ዋንጫውን ለማሸነፍ ሁሉንም እናደርጋለንም ብሏል። የአውሮፓ ቻምፒዮንስ ሊግን ኢንተር ሚላን ካሸነፈ ለአራተኛ ጊዜ የማሳካት እድል ይኖረዋል። ፒኤስጂ ካሸነፈ የአውሮፓ ቻምፒዮንስ ሊግ የመጀመሪያው ዋንጫ ይሆናል ተብሎም ይጠበቃል። በዚህም ኢንተር ሚላን በርካታ ደጋፊዎች የቅዳሜውን የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ለመመልከት ጥያቄ አቅርበዋል። ጨዋታውን ለመታደም ከ80 ሺ በላይ የኢንተር ሚላን ደጋፊዎች የትኬት ጥያቄ ማቅረባቸው ነው የተነገረው። የአውሮፓ እግር ኳስ ማህበር ለክለቦቹ ለእያንዳንዳቸው 18 ሺ ትኬቶች የሚሰጥ ሲሆን፣ ኢንተር ሚላን ለታማኝ ደጋፊዎቹ ቅድሚያ እንደሚሰጥም አሳውቋል። እንዲሁም የፈረንሳዊ ክለብ ፒኤስጂ የአውሮፓ ሻምፒዮንስ ሊግ ዋንጫን ካሳካ የጎዳና ላይ ክብረ በዓል እንደሚያዘጋጅም ተገልጿል። ፒኤስጂ የቻምፒዮንስ ሊግ ዋንጫውን ካሸነፈ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አቀባበል ሊያደርጉ እንደሚችሉም ተነግሯል። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብዱልሀኪም አብሯያችሁ ቆየው። መልካም ቀን